ሺ አባባ ሄደበት በጊዜ ሊመለስ ስለሚችል በተሮ ተመለሽ። ታ መቼ ነው

እንግዲያውስ እንሳበቅ። እንደውም ቆይ ሳር ለአምጣ። አሁን እንግዲህ የማን እንደሚበልጥ እናያለን።

እራስሽ በእጅሽ አወጣሽው። ሲያብል እጣው አላውቅም። ዞሮ ዞሮን ይወዳሉ። እኔም እኔም እኮ አቶ ጂኒ ማለት አንቺ ደግሞ እንዴ ነው እጣው አልወጣም ተብሎ ሊለቀስ እንዳይሆን። አዎ ተይ እንጂ ያው እኔ አትጠገብ እንዴት ዋልሽ? ደህና፣ እግዚአብሔር ይመስገን። ከገበያ ነው። ገበያው እንዴት ነው? ምን ነገር ያስከት ትመስላለህ? ደግ ገማች ነሽ። ምን ምን ሆነሃል? አንዳች ነገር ልነግርሽ ነበር። ምንድነው እሱ እ አይ ንገረኝ እንጂ፣ ምንድነው እሱ አንቺዋ። ስለውበትሽ ተናገር። የማልጨርሰው ሆኛለሁ። ስለማን ስለአንቺ ከማን ጋር ነው እያወሩ ያለዎት? ማለት አልገባኝም። ስለውበትሽ ተናግሬ የማልጨርሶኛለሁ ማለት ነው። የማይገባው ግልፅ አድርግልኝ እስኪ እ ማለትማ ከአንቺ ፍቅር ይዞኛል። ኧረ አንተው ዝም በል ታቦቴ ወርጊስ እነ ነው ያናገርኩሽ፣ ጥለሽኝ ምታጂ ወዲ ያለህና አንተ ቀልደኛ ነህ። እኔ አለም፣ እኔ ስራ አለብኝ። ቀልደኛ ነህ። ራ ራ አንተ ቀልደኛ ነህ። ራ ቀልደኛ አይደለም፣ ጨዋታ ነው። ጨዋታም አይደለም፣ ከልቤ ነው የከጀልኩሽ የማልኩልሽ። አንተ ሰውዬ እንዳትከተለኝ ኋላ ውርድ ከራሴ ነው።

ከካሳ ከጠየቁት ገንዘብ ላይ ድምቡሎ ሳንቲም ባንቀን ስማ። እንዲው ስለገመሰው እንዲያ የጠየቁት ቢገለው ምን ያረጉት ነው። በዚህ ጊዜ ጸብና ደም መቃባት አያስፈልግም ተቻችሎ ተከባብሮ ተነጋግሮ ችግርን በመፍታት አብሮ መኖር ነው የሚሻ። እሱማ ልክ ነው። ግን ደግሞ ተናግሮ አናጋሪ ጠብ ጫሪ ነገር ሰርሳሪ አይጠፋም። እሱን እንዳላዩ ማለት ነው፣ እንዳልሰሙ መሆን መተው አለብን። ከቻል እሱንማ እንችላለን እንጂ አንተ ግን እንዲያ እነ ለምን አያችሁኝ ብለህ አምባጓሮ እንደማትፈጥር አሁን፣ ግን እርግጥ ስክን ማለት ግን ስመለከት፣ እንድም ደስ ይለኛል፣ አንድም ይነደኛል። ኦ በምኑ ነው የሚደንቅሽ? ይነደኛል። በምኑ ነው የሚነድሽ? ሳትጣላ ስትቀር ስምህ በየቄው ሳይነሳ ሲቀር ጀግንነት እና ወንድነት እጠራጠራለሁ። ጋራ ልግጠምልሽ? ኧረ እኔስ ውሸቴን ነው። ሳብል ነው ደግሞ ሲጣላ ያዝነው ብለው ይቀጥተዋል። እና ስቃዩን መሸተላችሁ። ራሲያ አትነካሽ

እንደው ማንም ይሄን ከዚህ በኋላ እኔ አልጨነቅም። አይ ተ ማስማቡት የፈስ ቅዱስ ኮት ያለ ይቅርታ፣ አስደነገጥኩሽ አይደል? አስደነገጥኩሽ። ከዚህ ወዲያ ምን ታደርገኛ? መደንገጤን እንድታውቅ ልታውቀ መዝለል ነበረብን። ለጠየቅኩሽ ጥያቄ ምላሽ እንድትሰጭ ለመጠየቅ እየጠበቅኩሽ ነበር። እኔ የምን ጥያቄ? አሃ ዘነገየት ልትይ ነው እኔ ትዝ አይለኝም። መውደጄን መውደዴን ገልጬልሽ ነበር እና ምን ይሆናል ምላሹን ስጪ ብዬ ነው እንጂ። አንድ ነገር ልንገርህ፣ አትልፋ። ለምን እኔን ለማግኘት ምክንያት እምወደው ሰው አለኝ። እኔ አለም አበበ መሆኑ ነው። የወንዶች መስፈሪያ መሆኑን ታውቃለህ። ወንድ መሆኑማ የታወቀ ነው። ታወክ ዛዲያ ዲ አዴብ ገዝታ አትቀመጥም። ጆሮ ለባለቤቱ ባዲያ ነው። አለም ማለት ተረት የት ቦታ እንደምተርት ታላላቆቹ አላስተማሩም። ይቅርታ አድርግልኝና ይህን ስነግርሽ እያዘንኩ ነው። ምን ወይ? ከኔ በመስማትሽ አዝናለሁ። ስነግርሽ ደግሞ ስለማፈቅርሽ ጉዳትሽን መሸከም ከብዶኝ ነው። ደሞ ስለምን ጉዳት ነው የምታወራ? ተከተማ፣ የመጣች ሳባ የምትባል ቆንጆ ሲከተልህ እንደሚውል የነገረሽ የለም። ምን የከተማ ቆንጆ፣ የመንግስት ስራ የምትሰራ ጅሎ ሰው ተመሳስሎብህ ይሆናል። የጀግና እንዲህ ያለው ብልግና አይነካከውም። ከማጣጣል መመርመር አይሻልሽም? አልመረምርም። ጥሉ ሸድ ጊዜ ከምታብጂ ረሽ በጊዜ የራስሽን መንገድ ብታበጂ ጥሩ ነው። አንተ ሰው ከመንገድ የዞር በር ዞር በል ሂድበት። ግድ የለሽም ተከታታዩና፣ ያኔ ትረጃለሽ። አልከታተለውም። አንተ አላውዳ ለራስህ ነው እነዚህ እውነቱን ሲነግሩሽ